እንዴት ናችሁ ደህና ናችሁ ወይ እግዚአብሔር የተመሰገነ ይሁን ኢየሱስ ክርስቶስ ጌታ ነው እግዚአብሔር ለዚህ ቀን ለዚህ ሰዓት ለዚህ ጊዜ ስላበቃን ክብር ለስሙ ይሁን ኢየሱስ ጌታ ነው እንግዲህ አሁን የምናየው የአዲስ ኪዳን ህብረተሰብ ምንነትና ተልዕኮ ይባላል ምንድን ነው የአዲስ ኪዳን ህብረተሰብ ተልዕኮስ ሚሽኑስ ፐርፐዙስ አላማውስ ምንድን ነው የአዲስ ኪዳን ህብረተሰብ ስንባል እኔና እናንተ ምንነታችን እኛ ማንን ተልኳችንስ ምንድን ነው? ለምንድን ነው እንደዚህ ተገናኝተን ህብረት የምናደርግበት ምንጫችን መነሻችን ምንድን ነው የሚለውን እግዚአብሔር ሊያስተምረን ደግሞ የፈለገውን አብረን እንማራለን። ምክንያቱም አንድ ሰው ጌታን ተቀበለ፣ አመነ። እሺ አመናችሁ፣ ከዛ ተጠመቃችሁ፣ ደህንነት ትምህርት ተምራችሁ፣ ተጠመቃችሁ፣ ደህንነታችሁን አረጋግጣችሁ፣ ከክርስቶስ ጋር ተስማምታችሁ፣ በሞቱን በሚመስል ሞት ሞታችሁ፣ ትንሣኤውን በሚመስል ትንሣኤ ሕያው ሆናችሁ፣ አሁን ሕያው ሆናችሁ እየኖራችሁ፣ እንዴት ነው ታዲያ ይህ የአዲስ ኪዳን ህብረተሰብ ናችሁ ምንድን ነው አላማችሁ ፐርፐዛችሁ ምንድን ነው የሚለውን እግዚአብሔር ሊያስተምረን እንደዚህ ደግሞ እግዚአብሔር ዕድልን ሰጥቶናል ክብር ለእግዚአብሔር ይሁን ጸልየን እንጀምራለን የተወደድክና የተፈራህ አባታችንና አምላካችን በሰማያት የምትኖር ወዳጃችን ጌታችን መኖሪያችን ዋስትናችን አባታችን ሆይ እናመሰግንሃለን በእውነት አሁን እየሰማህን ስለሆነ ይህን ጸሎት እንኳን ስለሰማህ እየሰማህ ስለሆነ ሰምተህ ደግሞ ስለምትመልስ በኢየሱስ ስም እናመሰግንሃለን። ጌታ ሆይ እዚህ ስላደረስከን ተመስገን። አሁንም በሚኖረን ቆይታ አንተ ከእኛ ጋር አሁን፣ መንፈስ ቅዱስ በኢየሱስ ስም አስተምረን። እግዚአብሔር ሆይ በተማርንበት ደግሞ መኖር የምንችልበትን ጥበብ፣ ማስተዋል፣ እውቀትና ጸጋህን፣ መንፈስህን፣ ጉልበትህን ስጠን በኢየሱስ ስም ክብሩ ለአንተ ይሁን፣ በወደድከው ባከበርከው በልጅህ በናዝሬቱ በጌታ በኢየሱስ ስም አሜን። እግዚአብሔር ይመስገን። ይገርማችኋል፣ አሁን ሳላስበው ለካ እየጸለይኩኝ ዓይኔን ጨፍኜ ነው እየጸለይኩ ያለሁትና ልምድ ስለሆነ ሪከርድ ቢደረግም ልክ በመንፈስ ስትሆኑ ነው መሰለኝ ዓይኔን ጨፍኜ እየጸለይኩ ነበርና እየገረመኝ ነበር። አሁን ልክ አሁን ስጨርስ ጸሎቱ ነው የታወቀኝና እግዚአብሔር ክብሩን ይውሰድ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ያያል፣ ልብን ያያል። ልብና ኩላሊትን የሚመረምር አምላክ ሁሉን ያውቃል። እግዚአብሔር የተመሰገነ ይሁን። የምታዳምጡትን ልጆች የጌታ ነገር በልባችሁ ጥማቱን የጨመረላችሁ ሰዎች ዕድል የሰጣችሁ ሰዎች ናችሁ። ምክንያቱም ማዳመጥ እንደዚህ መከታተል መቻል ማለት እግዚአብሔር ሲረዳችሁ ነው። እና እግዚአብሔር እንደረዳችሁ ማወቅ አለባቸው። አሁን እያዳመጠ ያለ ሰው በእውነት ከዚህ ድምፅ ጀርባ አሁን ይህንን ድምፅ በቴሌግራምም በዩቲዩብም እየተከታተለ እያዳመጠ ያለ ነፍስ ማለት ነው። በእውነት እግዚአብሔር ሲረዳው እውነት እግዚአብሔር ሊያስተምረው የወደደ አንድ ትልቅ ነገር እንዳለ አምናለሁ። እግዚአብሔር ደግሞ ይናገራል። በእውነት ይናገራል፣ ያስተምራል። ኢየሱስ ክርስቶስ ጌታ ነው። ጌታ ይባርካችሁ። አሁን እያዳመጠ ያለ ሰው በኢየሱስ ክርስቶስም ዘመኑ ህይወቱ፣ ኑሮ፣ አቅጣጫው ሁሉ ነገሩ በኢየሱስ ክርስቶስም የተባረከ ይሁን። ይሄ ነፍስ አሁን እያዳመጠ ያለ ነፍስ እሺ፣ እንቀጥላለን። ኢየሱስ ክርስቶስ ጌታ ነው። ስለዚህ እያዳመጣችሁ ያላችሁ ላበረታታችሁ ወዳለው በእውነት እግዚአብሔር ይረዳችኋል፣ ታያላችሁ። ይሄ ትምህርት እግዚአብሔር ያዘጋጀው፣ እግዚአብሔር በቤተ ክርስቲያን በኩል ያዘጋጀው፣ በመሪዎች በኩል ሲያዘጋጅ እግዚአብሔር ነው እንጂ ሰዎች አይደሉም። የሰዎች እቅድ አይደለም ይሄ ትምህርት የሰዎች ሀሳብ፣ የሰዎች ፍላጎት አይደለም፣ የእግዚአብሔር ዓላማ እንደሆነ ማወቅ አለባችሁ። ስለዚህ እግዚአብሔር ረድቷችሁ ነው እያዳመጣችሁ ያላችሁት። በርቱልኝ። እሺ፣ ኢየሱስ ጌታ ነው። እሺ፣ እግዚአብሔር የኪዳን አምላክ ነው። እግዚአብሔር የኪዳን አምላክ ነው። ምን ማለት ነው? ማለት ሰውም እግዚአብሔር የኪዳን አምላክ ነው ካልን ሰውስ ካልን ሰውም የእግዚአብሔር የኪዳን ፍጡር ነው። ሰውን እግዚአብሔር ልክ ሰውን ሲፈጥር ኪዳን የመግባት ኪዳን መግባት የሚያበቃውን ፍቃድ እግዚአብሔር ሰጥቶት ነው የተፈጠረው። ሰው ሲፈጠር ምንድን ነው? ኪዳን የመግባት ፕሪቪሌጅ ልበለው፣ እድል ልበለው፣ አቅም ልበለው እግዚአብሔር ሰጥቶት ነው የተፈጠረው። እኔና እናንተ ስንፈጠር ኪዳን የመግባት የሚያበቃ ፍቃድ እግዚአብሔር ሰጥቶናል ማለት ነው። ለምሳሌ ዝም ብላችሁ እንኳን ኪዳን ሲባል ሰምታችሁ ከሆነ ባልና አንድ ወንድ አንድ ሴት ጋር ኪዳን ሲገባታችሁ ከሆነ ያ ኪዳን የሚገቡት የመግባት ምን ሰጥቷቸዋል እግዚአብሔር? የሚያበቃ ፈቃድ ሰጥቷቸዋል። ያንን ችሎታ ባይኖራቸው ኖሮ ኪዳን ገብተው በትዳር ሳይሆን እንደፈለጉት መሆን ይችላሉ። ያለ ኪዳን አይታችሁ ከሆነ ሰው ያለ ኪዳን ዝሙት ሲሰራ ታያላችሁ። እንደፈለገ አምላክ እንደሌለው ማለት ነው። ነገር ግን ሰው ሲፈጠር በምንድን ነው የተፈጠረው? ኪዳን የመግባት የሚያበቃ ፈቃድ እግዚአብሔር ምን አድርጎለታል? ሰቶት ነው ይፍል እና እግዚአብሔር ስለዚህ፣ አሁን ኪዳን የሚለው ነገር በደንብ እየተረዳ ነው። ወደ በኋላ እንመጣለን። እግዚአብሔር ከግለሰብም ሆነ ከማህበረሰብ ወይም ከህብረተሰብ ጋር ኪዳን የሚገባ አምላክ ነው አያችሁ እግዚአብሔር ምን የሚያደርግ ነው ኪዳን የሚገባ አምላክ ነው እግዚአብሔር ራሱ ስለዚህ ኪዳን ማለት ውል ወይም ስምምነት ማለት ነው ውል ወይም ስምምነት ኪዳን ኮቨናንት ኪዳን የሚመሰረተው በሁለት ግለሰቦች ወይም ወገኖች መካከል በጋራ ፈቃድ ነው ሁለት ግለሰቦች ወይም ደግሞ ሁለት ማህበረሰብ ሲስማማ ፈቃድ ሲኖር ነው። ለመስማማት ራሱ ፈቃድ ያስፈልጋል። በጋራ መቀባበል ማለት ነው። በጋራ ፈቃዳቸውን ሲሰጡ ማለት ነው። ኪዳን ስለዚህ ምን ማለት ነው? ውል ወይም ስምምነት ነው። እሺ። በኪዳን ውስጥ ሁለቱ ወገኖች ግዴታና መብት ይኖራቸዋል። ማለትም እያንዳንዱ ወገን የራሱ የሆነ መብት እንዲሁም በራሱ ላይ የተጣለ ግዴታ አለው ማለት ነው። ምናለው አንደኛ መብት አለው። ልክ ኪዳን ውስጥ ሲገባ ለምሳሌ እንደው በትዳር እንድትረዱኝ፣ ልክ አንድ ወንድና አንድ ሴት ትዳር ሲመሰርቱ፣ ወይ ደግሞ ልክ ትዳር ሲመሰረቱ ከሚስቱ ጋር አብሮ የማሳለፍ ምናለው መብት አለው። ደግሞ ግዴታም ደግሞ ይጣልበታል። ደግሞ አሷንም ደግሞ መንከባከብ አለብህ ሊባል ይችላል። የሚባል ኪዳን ይመጣበታል፣ ኃላፊነት ይመጣበታል ማለት ነው። ስለዚህ መብትም አለው ግዴታም አለው ማለት ነው። በኪዳን ሲባል መብት ብቻ አይደለም። በቃ እኔ በጌታ ሆኛለሁ እንደፈለግ ከሆናለሁ በቃ ልክ አንድ ሰው ጌታን ሲቀበል አይታችሁ ከሆነ መብትም አለው ግዴታም አለበት። አይኔ፣ በቃ በክርስቶስ ኢየሱስ ድኛለው እንደፈለግኩ ኃጢአት እየሰራው ኖራለሁ ቢል ያ ኪዳን አይደለም። የሚባለው ኪዳን የሚባለው ነገር ውል ወይም ስምምነት ሲፈጠር ከእግዚአብሔር ጋር ሁለት ነገሮች አሉት። አንደኛው መብት የሚባል ጎን አለው፣ ሌላኛው ደግሞ ግዴታ የሚባል ፓርት አለው። እግዚአብሔር ከሰው ጋር ወይም ከማህበረሰብ ጋር ኪዳን ሲገባ እግዚአብሔር እንደ ፈጣሪነቱ የመመለክ የማዘዝ መብት ሲኖረው ከእርሱ ጋር ቃል ተገቢው ግለሰብ ደግሞ ወይም ማህበረሰብ ደግሞ በእግዚአብሔር የመባረክ ወይም ለመጋቦቱ መብት አለው። አሁን እዚህ ጋር ምን እየተረዳን ነው? እግዚአብሔር ከሰው ጋር ወይ ከህብረተሰብ ጋር ኪዳን ሲገባ እግዚአብሔር ፈጣሪ እንደ ፈጣሪነቱ ማለት ነው እኔ ኪዳን ከእናንተ ጋር ከህዝቤ ጋር ስገባ ወይ ደግሞ እኔ ከግለሰብ ጋር ኪዳን ስገባ እያለ ነው። እግዚአብሔር መመለክ እፈልጋለሁ ፈጣሪ ስለሆንኩኝ ሁለተኛ ደግሞ ማዘዝ ስፈልግ ደግሞ የሚታዘዘኝ ሰው ፈልጋለሁ። እንዲሁ እኔን ደግሞ እንደዚህ ካደረግኩኝ ደግሞ ያ ግለሰብ ደግሞ እኔ ልክ እንደዚህ አይነት ግዴታ ሳደርግበት ምን ላደርግለት ደግሞ ይገባል? ልባርከው ደግሞ ይገባል። ከእኔ ደግሞ ግዴታ አለብኝ ምን ማድረግ፣ ያንን ሰው የመባረክ ግዴታ አለብኝ። ልባርከው ይገባል። ለመግቦቱ መብት አለው ምክንያቱም እኔ እንኳን አለ እግዚአብሔር የሰማይ ወፎቹን እንኳን ሳይዘሩ ሳያጭዱ መግባቸዋለሁ እናንተ ደግሞ የኔ እጆ የስራ ናችሁ ስለምግብ ስለመጠጥ ስለምትበሉ ስለምጠጡት አትጨነቁ አታስቡ እኔ አምላካችሁ ነኝ እኔ እግዚአብሔር ነኝ የሰማይ የምድር አበቦችን እንኳን እንደ ሰለሞን አልዘነጡም ይላል ስለምትዘንጡ ስለምትለብሱት ስለምንም ነገር አትጨነቁ ምንም ነገር አያሳስባል ምንም ነገር ሊያሳስባችሁ አይገባም። እኔ አምላካችሁ ደግሞ ምን አለብኝ? ግዴታ አለብኝ። እናንተን ምን ማድረግ ሰስቴን የማድረግ ምንድነው እናንተን የማኖር ግዴታ፣ የማቆየት ግዴታ አለብኝ። ምን እናንተ ደግሞ ምን ግዴታ ይኖርባችኋል? ውሉ ስምምነቱ ምንድን ነው? እኔን የማምለክ የመታዘዝ፣ እኔም ደግሞ የማዘዝ መብት አለኝ ማለት ነው እያለ ነው እግዚአብሔር። እንደዚህ እያለ ያለው። ስለዚህ እግዚአብሔር ከአዳም ጋር ኪዳን ገብቷል ማለት ነው። ለምሳሌ ገና ገና ሰው ሲባል ሰው ፍጡር ሲባል ራሱ እግዚአብሔር ከሰው ጋር ኪዳን ገብቷል። እንዲህ ዘፍጥረት አዳም ጋር እንዴት ኪዳን ገባ ልትሉ ትችላላችሁ። አዎ፣ ትልቅ እግዚአብሔር ለሰው ልጆች ከሰጠው ነገር ትልቁ ነገር አንዱ ኪዳን ነው። ከአዳም ጋር ኪዳን ገብቷል። ከሌዊ ጋር፣ ከሙሴ ጋር ኪዳን ገብቷል። ብዙ ቦታ መጽሐፍ ቅዱስ ላይ እግዚአብሔር ውል ሲያስር ታያላችሁ። ስምምነት ሲያደርግ ታያላችሁ ከሰው ጋር ማለት ነው። እንደ አዳም ቃል ኪዳን ተላለፉ በዚያም ለእኔ ታማኝ አልነበሩም ብሎ ሆሴ ምዕራፍ ስድስት ቁጥር ሰባት ላይ እናያለን። በሆሴ ምዕራፍ ስድስት ቁጥር ሰባት ላይ መጽሐፍ ቅዱስ ላይ እንደ አዳም ቃል ኪዳን ተላለፉ ስለዚህ እዚህ ክፍል ላይ ምንድን ነው አዳም ቃል ኪዳን ተላልፏል ማለት ነው። ውል የተሰጠውን ውልና የተሰጠውን ስምምነት ቀዶ አፍርሶ ነው መሄድ ባለበት በፈለገበት መንገድ የሄደው ማለት ነው። ምክንያቱም እግዚአብሔር ምን አድርጓል? ሁሉን ፍጥረት ሰጥቶት አንድ ነገር ብቻ ስለከለከለው፣ ያችን የከለከለችዋን ነገር ራሱ እግዚአብሔርን በመጣስ አሳዝኖታል ማለት ነው። ስምምነቱን ውሉን አፍርሷል። ኪዳኑን አፍርሷል ማለት ነው እያለ ነው ሆሴ ምዕራፍ ስድስት ቁጥር ሰባት ላይ ምን ማለት ነው ውሉን አፈረሰ ማለት እዛው ክፍል ላይ የምታዩት ሆሴ ምዕራፍ ስድስት ቁጥር ሰባት ላይ ለእኔ ታማኝ አልነበረም ታማኝነቱን ምን አድርጓል ማለት ነው አፍርሷል ማለት ኪዳኑን ምን አድርጓል አፍርሷል ማለት ነው አዳም እሺ ከእርሱ ጋር የገባሁት ኪዳን የህይወትና የሰላም ኪዳን ነበረ ማለት። ሚልኪያስ ምዕራፍ ሁለት ቁጥር አምስት ላይ ደግሞ ከእነሱ ጋር የገባሁት ኪዳን የህይወትና የሰላም ኪዳን ነበር። አያችሁ እኔ አምላክ እግዚአብሔር ምንድን ነው? እኔ ኪዳን ስገባ ምን ልሰጣቸው ነበር? ህይወት ልሰጣቸው፣ ሰላም ልሰጣቸው። እነሱንም ህይወትም ሰላምን ሰጠሁት ይላል እርሱንም ሰጠውኝ። ይህም ክብርን አመጣ፣ እርሱም አከበረኝ፣ ስሜንም በመፍራት ጸና ይላል። አያችሁ እዚህ ሚልክያስ ላይ ደግሞ የሚነግረው ምንድን ነው? እኔ የኪዳን ስገባ ህይወትና ሰላም ልሰጥ ነበረ። ሰጠሁኝ፣ ህይወትና ሰላም ሰጠሁኝ። ክብርም አመጣ፣ ክብርም ሰጠሁኝ። አያችሁ ምን ምን አይነት ነገር ነው? በጣም ሰው የሚኖረው ለምንድን ነው? ህይወት እንዲኖረው፣ ህይወትን ሰጠሁኝ አለ ሰላምን ሰጠሁኝ አለ። እሱ ብቻ አይደለም ክብር እንኳን ሰጠሁኝ አለ። ልክ በምላሹ ደግሞ ምን አገኘሁኝ? ስሜም በመፍራት ስሜም በመፍራት ምን ሆኗል? ጸና ይላል ስሜም እራሱ ተፈራልኝ። ስለዚህ የምፈልገውን ነገር አገኘሁ እያለ ነው እግዚአብሔር ሚልክያስ ምዕራፍ ሁለት ቁጥር አምስት ላይ። ኢየሱስ ክርስቶስ ጌታ ጥላለን እንቀጥላለን። በርቱልኝ። የጌታ ጸጋና ሰላም ይብዛላችሁ። በኢየሱስ ክርስቶስ ስም ተባርካችሁን። ለበረከቱ ነው።